ባለች ብሎ ስቢያስ እንዲሁ በወጣበት ዞር ብሎ መለስ ብሎ ወደ ቤቱ

እንዴት ነህ? ምን አባቱ ባያምርም ቢያንስ በድምጥህ ነው እንጂ በድምጥህ ነው እንጂ ወንድ ልጅ ጎራ ሲል እንዲህ ሲያፉጫጭ ሸጋ ነው። እንዲያማ ግን በድምጥህ ነው እንጂ እ መጓጃውን ተወው። ድምፅህ ግን አባቱ እንዲያውስ የት ቆይተህ ነው? ኧረ እኔስ ሚን እባክህ እዚያ ሆማዱ ተሻግሬው ወይፈን ይሸጣል ብለውኝ ወይፈን ይሸጣል ብለውኝ ሰምቼ እህድልሀለሁ ማይረባ ጥራሩ እንዳለ ማይንኮል አውራ ገና

ደና ብቻውን አገኘሁት ብየስል፣ አያሌው እባክህ ዛሬ እንኳን ይሳካል። ይህድ እንጨት እንዲሁ ከዚያም ከዚያም እያለ ነገር እያወሳስብ አንድ ቀን እንኳን ማይሳካልኝ እንዲሁ። አያሌው አንተ ነህ ጠላቴ። ራዳ አያሌው ራድ

ለመሰችትወይ አብረን እኔ ጋር ምን ወርደው ቢሆን ነበረኝ። ብጠራኝ አልመጣም ነበር? ብቻህን አጉል ሰዓት። ተዚያ ሰውዬ ጋራም አልተገናኛችሁ፣ ነገሩ ወይ አልለየለት፣ ወይ ወደ እርቅ አልመጣችሁ። አሁን ግራ የገባ ነገር ነው ደግሞ አ ምንድን ነው ሰው ሰውዬ እያላቸው ነገር ምንድን ነው እንደዚህ ጨርቅ የምትሆኑለት ግን አላውቅም ቆይ እሱ ማነው ምንድን ነው እሱ ቆይ ማነው ነፍሰ በእናትህ ነፍሴ ያጠፋ ሰው እኮ ነው ዱር አራዊት ማለት ነው ምን በለስ ቀን ቶት አንድ ቀን ደጅ ሁሉ ነው ሴት ያሸረግድለት አንተ እኮ ጎጆ ይዘህ ትዳር ይዘህ የምትኖር ሰው የፈለገው ጎጆ ስራ ምንድን ነው እሱ ልጅ የሚለው የለም እኔ

ምን ምን እማን ሆነው አለ ብለሽ ነው ፈርቼ ነው። ኧረ እማትሆኑትማ የለም እማትሆኑት የለም። አሁን ያለም ማሆነ ምን ጊዜ መጣችሁ? ኧረ እኛ መጣን እኮ አሁን ቆየን። አንተ አስማረ፣ ኧረ የለም፣ የለም እሱ ምን የለም፣ ቤት የለም የለም። ኧረ ምን አልኳት እናንተና ግደም ሆነሽ ነው በባዶ ቤት ቤት ተሽተከው ምን ሆነሽ ነው እናንተ። ወይ ብርጌ አሁን ጠፍቶሽ ነው እንዴት? ሰውየው አሁን እንዲሁ አማኝቷ አስማር በሌለበት አስማር ያለው ወሰስ ብሎ ይመጣ፣ በታችን ብቻችን መከፋፈር አይደለም እና መጠንቀቅ ነው ብዬ ደጅ ዘግቼ ተቀምጬ፣ ይቆጭ ቆቆቆ ኦ እናቴ! እናንተማ ወከካ አርጋችሁ ሄዳችሁ እንጂ ወከካ አርጋችሁ ሄዳችሁ እንጂ፣ እናንተማ እርስ በርስ ተቆናቁታችሁ ተመካክራችሁ ወከካ አርጋችሁ እንደ ጅብራ አቁማችሁኝ

እሺ ሁነቃ አልሰጥቼሽም። ሄዶ በቃ ምን ያረግልኝ፣ ምን ያረግልኛል? በቃ እኔ ለነፍሴ ነው ፈርቼ። እኔ እቤት መቀመጥ ታንቺ ልቆይ ብዬሽ የነበረ እንዴ? እንዴ ኧረ እኛማ እንዲሁ ነው ህደንያችን፣ ዋጋይቱን አደራ አድርገን ስንመጣ

ሚስት የባለችኝ አውለኝ እናት የባለችኝ አታውቀውም እያለ ነው። እንደው ማታ ማታውን አላደረሳችሁም ነው? የቀን የቀኑን አንቺ ደግሞ

ልሂድ እንጂ ሰውዬውን ማ አስበላሁ? ነው የሚታይ ሩቅ ቢሆንም በዚህ እንደው ከብቱ መሀል ባገኘው በዚህ ልሂድ።

እኔማ እዚያ ያንን እስቲ ሽንኩርት ልፍ ቀደው ብዬሽ ሂጅ። ይኸውልሽ እዚያ ቆይቼ እየመጣሁ እና ነው። አንተ ደግሞ ነገራችንን ነው። በዚያ ክፉ ቀን ተዚያ ሰውዬ ጋር ተነካክተን አሁን ማለዳ ወደ ገቢያ ሳለድ ገና ቀድሞ የወጣ

ቀደም ብዬ እዚያ እጫ ከሆዱሩ ሀዱሩ ላይ አግኝቼው ነበረ ወደ ካትጉራ እዚህ እንትኑ ማሳበሪያው ላይ ወደ ሻሃታ የሚወስደው መንገድ አለ። ወንዙን ተሻገረ እዚያ ላይ እያሉ አግኝቼው ወደ ማሳ ፈቀዳ ነው ያለ። ይሄ ይጣዳ ማሳለ ያንን እንትን ልበል ቃኘው እስቲ ብሎ ነው ቢጠብቀኝና፣ ወይ አብረን እንሂድ። የሚያስጨንቅ ነገር እኮ አይደለም። አንቺ ምን ከፋ ነገር ያደርሳል ብለሽ ነው? ነገር የሰው ንክ ነክተን እንዲያውም አንቺ እንትን አለ ልብለሽ ነው እንጂ እኮ ነገሩ እኮ እንዲያውም በርዷል እኮ ነገሩ። አትጨነቂ፣ በርዷል እንዲያውም፣ ያኮ ትቶታል። እንዲያ መካከሪው ተቆጥቸው ትቶታል። አሁን እንዳምጣው ነው ልቅ አሻፈረኝ አለ። ቤቴን ምሽቴን ወንድ በሌለበት ያስደንግጧት ብሎ ክብር የተነካ ብሎ አንደኛ ተፈገደ ተወው ተወው ብሎ እንደምትለው እንዴ አለ እሱ ነው ባይሆን መስራት ነው ከባዱ እንጂ ማፍረስ ቀላል ነው። ዛሬ ይችን እንደምንም ብለን ያቆምናትን ጎጆ እንዴት ነው የምናፈርሳት? ተው ብለው እምቢ አለ እናቴ። ሲወጣ ሲገባ እሁ ማለት ነው እሁ ማለት ነው እንዲያው ነው የምልሽ። እንዲያው ደግም ተፈጠረ ክፉም ተፈጠረ ለዲያም ጠው እንዲህ ነው ብለሽ አትንገሪው እባክህ

በባዶ ጫካ ሊገለኝ ነው እንጂ እኔ እያየሁ የመጣሁት በመንገድ ምን አለ እና፣ አንተማ፣ ገብስ ነው ምን ያለ ከኋላ ነው እንጂ የሚከተል ፊት ለፊት እንካ ገጠመኝ ብሎ ይመጣል። አባቱ ምጦኑ አያሌው ደግሞ አይቶኛል ማለት ነው። እንደው ስራ አላሰራኝ በቃ። ዛሬማ አልተሳካልኝም ማለት ነው። አያሌው ሰራለኝ